ሁለ ግብ የኪነ ጥበብ ባለሙያዋ ሳያት ደምሴ አሳፋሪ የስድብ ውርጅብኝ ደረሰባት። እዩኝ እዩኝ የማትለው ሳያት ደምሴ ሰሞኑን ሽምግልና ተላከላት እየተባለ ነው። ሰላም ጤና ይስጥልኝ፣ የተከበራችሁ ቤተሰቦቻችን፣ አብራችሁን ስትቆዩ በሳያት ደምሴ ላይ የተነሳውን የማህበራዊ ሚዲያ አቧራ እያራገፍን አንድ ባንድ እናያለን። ዛሬ ስለ ሳያት ደምሴ የደረሱንን አስገራሚና አነጋጋሪ መረጃዎች ወደ እናንተ ይዘመጠናል። ከእናንተ የሚጠበቀው ቻናሉን ሰብስክራይብ ቪዲዮውን ላይክና ሸር ማድረግ ብቻ ነው። እነሆ ሰሞኑን የማህበራዊ ሚዲያ መነጋገሪያ የሆነውን የሳያት ደምሴን መረጃ በዚህ መንገድ ላስደምጣችሁ ወደድኩ። በተወዳጇ ሳያት ደምሴ ላይ እንዲህ አይነት አጸያፊ ቃላቶች ይነሳሉ ተብሎ አይጠበቅም ነበር። ሳያት ደምሴ ካላት ተቀባይነትና ተወዳጅነት አንጻር እየተወረወሩ ያሉት ቃላቶች በብዙዎች ዘንድ ተቀባይነት አላገኙም። ብዙዎች የሳያት ደምሴን መልካም መገለጫዎች በማጉላት እነዚህ ቃላቶች እንደማይገቧት ለተቺዎቿ መልስ እየሰጡ ነው። ማህበራዊ ሚዲያው ስለ ሳያት ደምሴ እያዋራ ያለው ክብረ ነክና ተገቢ ያልሆኑ ቃላቶችን በማስተናገድ ላይ ነው። በተወዳጇ ሞዴልና አርቲስት ድምፃዊ ሳያት ደምሴ ላይ የተነሳባትን የማህበራዊ ሚዲያ የተቃውሞ አቧራ በልኩ እየሞገቱ ያሉ አድናቂዎቿ ቀላል የሚባሉ አይደሉም። በሳያት ደምሴ ላይ የተነሳውን የማህበራዊ ሚዲያ የተቃውሞ ማዕበል ትክክል አለመሆኑን የሚሞግቱ ሰዎች መብዛታቸው በሕዝብ ዘንድ ያላትን ተቀባይነትና ተወዳጅነት የሚያሳይ ነው እየተባለ ነው። ለመሆኑ ሳያት ደምሴ ላይ የተነሳው የማህበራዊ ሚዲያ ዘመቻ ምንድን ነው? ተወዳጇ አርቲስት ላይ የተነሱት ስድቦች ምንድናቸው? እነማን ናቸው በዚህ ልክ ዘመቻ የከፈቱባት? ህዝቡ ስለተነሳባት ተቃውሞ ስለ እርሷ መልካምነትና ጨዋነት እየሞገተ ያለው ከምን የተነሳ ነው? አርቲስቷ ስለተከፈተባት ተቃውሞ ምንም አይነት ማብራሪያ ሳትሰጥ የሚወዳት ህዝብ ለምን ከርሷ ጎን እንደቆመ በዚህ መሰናዱ ላይ እናስደምጣቸዋለን። በሳያት ደምሴ ላይ ከተከፈተው ተቃውሞ ጀርባ ስለ ጨዋነቷ እንደ መጽሐፍ ገልጠን ልናስደምጣቸው ወደድነው። ሳያት ተዋናይት፣ ሞዴል፣ የበጎ ስራዎች አምባሳደር፣ የፊልም ዳይሬክተርና ፕሮዲውሰር የማስታወቂያ ድርጅት ባለቤትና የልብስ ዲዛይነር ናት። ሳያት ደምሴ የነዚህ ሁሉ ሙያዎች ባለቤት ናት። ገና በለጋ ዕድሜዋ የሞዴሊንግን ተቀላቅላለች። ሞዴሊንግ የመጀመሪያዋ ስራዋ ነው። በ1997 ዓ ም ሳራ የተባለውን የመጀመሪያ ፊልሟን እንደሰራች ግለ ታሪኳ ማሳያ ነው። በ1999 ዓ ም ደግሞ ይቺ ተወዳጅ አርቲስት የሚስ ኢትዮጵያ የቁንጅና ውድድር አሸናፊ ሆና ነበር። በ21 ዓመቷ ላውንደሪ ቦይ ፊልምን ከሰራች በኋላ ወደ ሙዚቃው ዓለም በመቀላቀል ተው ማነህ ተው ማነህ የሚለውን ነጠላ ዜማ ለሕዝብ ጆሮ አደረሰች። ይህ የሳያት ደምሴ በወቅቱ በነበሩ የሀገራችን ሚዲያዎች ይተላለፍ ነበር። ሳያት የምትሳተፍበት ፊልም ተፈጥሮ ከተሰጣት ደምግባትና ቁንጅና ጋር ተዳምሮ እጅግ አጓጊ ነው። ከዚህ ነጠላ ዜማ በኋላ በ203 ዓ ም አንድ የሙዚቃ አልበም አውጥታ ነበር። አልበሙ እጅግ ተወዳጅ ነበር። ሳያት ሳራ፣ ላውንደሪ ቦይ፣ ስላንቺ፣ ህጋዊ ጋብቻና ሌሎች ተወዳጅ ፊልሞች ላይ ተሳትፋለች፣ ተውናለች። ሳያት ስላንቺ የተባለው ፊልም ላይ የተሰጣት ገጸ ባህሪ የአርቲስቷ ትክክለኛ ማንነት እስኪመስል ድረስ አስመስላ የተወነችበት ፊልም ነው። አድናቂዎቿ ጨዋነት ሲገለጽ ሳያትን ይመስላል ይላሉ። ተዋናይትና ሞዴል ሳያት ደምሴ መልካም አስተሳሰቧ የበለጠ ውበቷን ያጎለዋል ይላሉ የቅርብ ጓደኞቿ። ውጫዊ ውበቷን በአካል የማየት አጋጣሚ የነበራቸው ሁሉ ተደጋጋሚ ምስክርነትን ሰጥተዋል። በሳይት ውበት የማይደነቅና የማይገርም ባይኖርም አብዛኛው ሰው እንደሚያደርገው ግን አስተዋይ፣ ጭምት፣ ልታይ ልታይ አለማለቷ፣ ጣፋጭ ንግግር፣ ለዛዋ፣ የማህበራዊ ሚዲያ አጠቃቀም ስርዓቷ መርህ ላይ የተመሰረተ ነው ይላሉ። ሳያት የሐሳብ የቁንጅና የመልካብስብና ባለቤት ናት ይሏታል። እጅግ ሲበዛ ማንበብ የምትወድ አብዝታ ልታይ ልታይ የማትል እንስት አርቲስትና ሞዴል መሆኗን በቅርብ የሚያውቋት ከእርሷ በላይ ስለ እርሷ ምስክር ናቸው። ከልጅነቷ ጀምሮ የበዛ ውጣ ውረድን በሕይወቷ በማሳለፏ የጽናት ተምሳሌት ናት በመባል ትታወቃለች። የብዙ ሙያዎች ባለቤት ናት። አንደበቷ ከማርም ይጣፍጣል። ተናግራ ማሳመን ተክናበታለች። ለብዙ ንስቶች ተምሳሌት መሆን ትችላለች ይሏታል። የመጀመሪያ ስራዋ ሞዴልነት ነበር። በዚህም በሞዴሊንግ ስራም ስኬት ላይ ደርሳለች። ብዙ ውድድሮችን አሸንፋለች። የእርሷ ልብ ግን ወደ ኪነጥበብ ያዘነበለ ስለነበር ብዙ ሳትቆይ ቆይ ወደ ፊልሙ አለም ተቀላቀለች። ላውንደሪ ቦይና ሌሎች ፊልሞች ላይ ምርጥ አድርጋ ታውናለች። የልቧ መሻት ሆኖ የሙዚቃን አለም ተቀላቅላ ተወዳጅ ሆናለች። እረኛዬ በተሰኘው ቅድስት ልማ ባዘጋጀችው ተከታታይ ፊልም ላይ አስደማሚ ብቃቷን አሳይታናለች። ታዲያ ይቺ ተወዳጅ ተዋናይት፣ ሞዴል፣ ድምፃዊት እንዲሁም ጥምር የኪነጥበብ ባለቤት የሆነችው ሳያት ደምሴ ከቀናት በፊት በማህበራዊ ሚዲያ ተገቢ ያልሆኑ ስድቦችና ዘለፋዎች ሲደረጉባት ተመልክተናል። ሳያት ደምሴ በሕዝብ ዘንድ ካላት ተቀባይነትና ተወዳጅነት አንጻር እንዲህ አይነት ዘለፋዎች በማህበራዊ ሚዲያ ሲሰራጩ እጅግ ያስደነግጣል። እንዲህ አይነት ስድቦችና ዘለፋዎች በተለያዩ ሰዎች ላይ የሚታዩ የእለት ከእለት ክንውኖች ቢሆኑም ለሳያት ግን አይገባትም፣ አይመጥናትም፣ ቃላቶቹ ለእርሷ ተገቢ አይደሉም ያሉ በርካቶች ናቸው። ለመሆኑ ምን ቢፈጠር ነው ሳያትን በዚህ ልክ ማህበራዊ ሚዲያ ላይ መነጋገር ያደረጋት የሚለውን እንንገራችሁ። ሳያት ደምሴ ሀበሻ ቀሚስ ለብሳ ፀጉሯ ላይ ሻሻ አስራ ፀጉሯን ሳታበጥር የሚያሳይ አንድ ፎቶግራፍ በማህበራዊ ሚዲያ ተጋርቶ ነበር። በዚህ ፎቶ ምክንያት እነዚህ ተገቢ የሚባሉን የስድብ ቃላቶች ተወረወሩባት። አንዳንዶች የለበሰችው ቀሚስ ከሻሹ ጋር አብሮ አይሄድም ይላሉ። ሌሎች ደግሞ በሻሽ አስተሳሰሯ ምክንያት ዘለፋና ስድብ አከናነቧት። አለፍ ሲል ደግሞ ጸጉሯን ባለማበጠሯ የተሰጡ አስተያየቶች ናቸው። ይህንን የተመለከቱ የሰያት አድናቂዎች የተነሱባትን ትችቶች፣ ስድቦች፣ ዘለፋዎችና ነቀፌታዎች በማውገዝ ይልቁንም የሰያትን ውበት፣ ደምግባት፣ መልካምነት፣ ደግነትና ቆንጅና በመናገር የመልስምት የሰጡ ኢትዮጵያውያን ማህበራዊ ሚዲያው ተቆጣጠሩት። ሳያት የራሷ የሆነ አለባበስ ስታይል ያላት በራሷ የምትተማመን ድንቅ ሴት ናት በሚል ሽንጣቸውን ገትረው የተከራከሩ በርካቶች ናቸው። ሻሽ አስራ የለቀቀችው ጎዳና ተዳዳሪ ትመስላለች፣ የወንዶችን ትኩረት ለመሳብ ነው፣ የተዝረከረከች ጸጉሯን ስለማታበጥር በሚል መሳለቅ ያስችላል እንጂ አያስደንቅም፣ በሚል ተከራክረዋል። ሳያት የፈለጋትን ማድረግ ሙሉ መብት አላት። ለሴት ልጅ መብት እንቆረቆራለን የምትሉት ሳያትን በማሸማቀቅ ነው ወይ በሚል የተከራከሩዋሉ። ሳያት የራሷ አለባበስ ስታይልና የሕይወት መርህ ያላት ሴት በመሆኗ የማንንም ትችት አትሰማም። በዚህ ትችትና ስድብ የምትሰበር ሴት አይደለችም። ይልቁንም በራሷ የምትተማመን ጠንካራና ድንቅ ሴት ናት በሚል ሽንጣቸውን ገትረው የተከራከሩ ሰዎች በርካቶች ናቸው። ሳያት ትኩረት ፈልጋ ብታደርገውም ባታደርገውም መብቷን ማክበር ግዴታችሁ ነው። ለእናንተ አልተመቻችሁም ማለት ሳያት ስህተኛ ናት ማለት አይደለም የሚሉም አልጠፉም። ይቺ ተናግራ ማሳመን የምትችል አንደበቷ በቷ የሚጣፍጥ በራሷ የምትተማመን ሁለገብ ባለሙያዋ ሰሞኑን ሽምግልና እንደተላከላት ጭምጭምታ እየተሰማ ነው። እውነት ሳያት ልታገባ ነው የሚለውን አጣርተን የምንመጣ ይሆናል። የአርቲስቷ ሽምግልና ከተሰማ በኋላ የስብና ጠቅ የመልካም ሴት አምባሳደር፣ አንደበተ ርቱዕ ጀግኒት ሴት ሳያት ደምሴ እንወድሻለን የሚል አድናቆት እየጎረፈላት ነው። በልጅነቷ በደረሰባት የመደፈር አደጋ ወንድ ያስጠ ይቀጥላኛል የምትለው ሳያት ደምሴ ልታገባ ነው የሚለው ከተነሳበት የማህበራዊ ሚዲያ በላይ መነጋገሪያ ሆኗል። ብዙ ጊዜ ለማግባት እቅድ የለኝም የምትለው ሳያት ደምሴ በዚህ ዓመት ለማግባት እንደቆረጠች እየተነገረ ነው። ለመሆኑ ሳያትን ለማግባት ያሳመናት ወንድ ማን ይሆን የሚለውን የብዙዎች ጥያቄ ሆኗል። ማን እንደምታገባ በግልጽ የታወቀ ነገር የለም። እርሷም ነገሩ ማህበራዊ ሚዲያ ላይ እንዳይወጣ ስለምትፈልግ ጉዳዩ ድብቅ እንደሆነ እየተነገረ ነው። እኛም ሰሞኑን በሳያት ደምሴ ላይ የተከፈተውን የማህበራዊ ሚዲያ ዘመቻ በዚህ መልኩ አጣርተን አሰናድተን ይዘንላችሁ ቀርበናል። በቀጣይ እስከምንገናኝ ቸርን ሰብት። ለሚዲያው አዲስ የሆናችሁ ቻናሉን ሰብስክራይብ፣ መረጃውን ላይክ እና ሸር በማድረግ ትብብራችሁን ታሳዩ ዘንድ በትህትና እየጠየቅን ለዛሬ የነበረን ዝግጅት በዚህ እናበቃለን።